ሰላም ቅዱሳን ወንድሞችና እህቶች እንደምን አላችሁ? ሰላም ከረማችሁ? ጌታ ኢየሱስ ይባረክ። ዛሬም የወንጌል ስራን በተመለከተ ሁላችንም ወንድሞቻችን እህቶቻችን ስለምጸልዩልን ስለምታገለግሉን እናመሰግናለን። ምክንያቱም የእግዚአብሔር መንግስት ስራ ወገኖች ወይ በቲም ነው የሚሰራው፣ ቲም ወርክ ነው የሚሰራው። ሐዋርያቶች የሰሩት በእንደዚህ አይነት መንገድ ነው። ጌታ ኢየሱስ ክርስቶስ የሰራው ብቻውን አልነበረም። እና አባቴ የላከኝ አለ፣ የአባቴን ፈቃድ ላድርግ መጥቻለሁ ነ ታላቅ ስራ ሰራለሁ አለ። አባቴም ይሰራል እኔም እሰራለሁ። አብ እንኳን ብቻውን አልሰራም። ከወልድ ጋር ከመንፈስ ቅዱስ ጋር ሰራ። ሰማይና ምድር ሲፈጥር አብ ወልድ ወገኖቼ ሆይ ታላቅ ሰራተኛ እንደነበረ በምሳሌ ምዕራፍ ስምንት ላይ እናገኛለን። የሚገርም ነው እና አብ ሰማያትና ምድርን ሁሉ ሲፈርጥር እኔ የዛን ጊዜ ዋና ሰራተኛ ነበርኩ። ይሄ ዓለማት ከመፈጠሩ በፊት ኢየሱስ ክርስቶስ ሰራተኛ ነበር። ዋና ሠራተኛ ነው። ሰማያትን ሲዘረጋ ይላል፣ ቀላያትን ሲቀድ ይላል፣ የምድር አፈር ሲያበጀው ይላል፣ ለምድርን ደግሞ መሰረት ሲመሰርት ይላል፣ ውሆችን በእንትን ላይ ሲያቆማቸው ይላል እና እዚህ አትለፊ ብሎ ማዕበልን ሲያዘው ይላል እና አብ ብቻ ስራውን አልሰራም። ስለዚህ ከወልድ ጋር ይሰራ ነበረ። መንፈስ ቅዱስ ደግሞ ምን ያደርግ ነበር? የተሰራውን ነገር ውበት ይሰጠው ነበረ። ሰማያትን ውበት ይሰጣቸው ነበር ይላል መጽሐፍ ቅዱስ ሲናገር፣ መንፈስ ቅዱስ ምን ያደርግ ነበር? እነሆ በጥልቁ ላይ ሰፎ ነበር ይላል። እና እግዚአብሔር ሰማይን ይሁን ሲል ሰማያት ውበትን ሲሰጣቸው መንፈስ ቅዱስ ምክንያቱም ቃል ይፈልጋል መንፈስ ቅዱስ። ስለዚህ እንደገና በጥልቁ ውስጥ ጨለማ፣ ድቅድቅ ጨለማ ነበር። ስለዚህ ለየው ይሄን ዓለም ግማሹን ሌሊት፣ ግማሹን ቀን አድርጎ ማን? መንፈስ ቅዱስ አብሮ ይሰራ ነበር። አብ ወልድ መንፈስ ቅዱስ አንድ አምላ ትጌዘር ይሰሩ ነበር። እኛ አንድ እንደሆነ አንድ የሆኑ ዘንድ ብሎ ጌታ ኢየሱስ ለመነ። እንዲሁ ደግሞ እኔ ብቻ አልሰራም አለ አባቴ በእኔ ውስጥ አላለ እኔም አባቴ በአብ ውስጥ ወገኖቼ፣ ወይ ማን ነበር? ኢየሱስ ነበረ፣ መንፈስ ቅዱስ ነበረ። ስለዚህ ኢየሱስ ክርስቶስ ደግሞ በህይወቱ በምድር ላይ ሲመላለስ ማን ነበረ? ብቻዬን አልነበርኩም ይላል አባቴ እኔ ጋር አለ፣ መንፈስ ቅዱስ ደግሞ እሱ ጋር አለ። የሚገርም ነው። ከመንፈስ ቅዱስ ጋር ደግሞ ማን አለ? አብ አለ፣ ወልድ አለ። በማን ውስጥ አድሮ? በእኛ ውስጥ አድሮ። በእኛ ውስጥ በመንፈስ ቅዱስ አብ አለ፣ ወልድ አለ። ስለዚህ ብቻችን አንሰራም፣ እንኳን ከመለኮት ጋር አብረን እንሰራለን። መላእክቶች አብረው ይሰራሉ፣ ሰራተኞች ናቸው። እግዚአብሔር ሰራተኛ ነው፣ መላእክቶችም ሰራተኞች ናቸው። የሰው ልጆችም ደግሞ ለስራ ተፈጥረዋል። ለምድር ብቻ ለእንጀራ ብቻ ለስጋ ብቻ አይደለም ኖ፣ ለዘላለም ነገር፣ መንፈሳዊ ነገር፣ ለእግዚአብሔር ነገር። እግዚአብሔር ይለያል፣ ሰዎችን ይቀባል፣ ሰዎችን ለአንድ ፐርፐስ ያዘ ዘጋጃቸዋል ሰዎች። ያስተምራሉ ሰዎች፣ ይሰብካሉ ሰዎች፣ ይዘምራሉ ሰዎች፣ አገር ያስተዳድራሉ ሰዎች። ወገኖቼ የተለያየ አይነት ቪዥን እግዚአብሔር በውስጣቸው ሰጥቷቸው አገርን ይገዛሉ፣ እንደገና ደግሞ ይሰራሉ፣ ሐኪም ይሆናሉ። ሸክም ሰጥቷቸው ነው፣ ራይ ሰጥቷቸው ነው። ስለዚህ በዚህ ምድር ላይ ሰው ሁሉ የመጣ ወገኖቼ፣ ምንም እንኳን ከአንድ አዳም ብንመጣ በተለያየ ዘመናትና አመታት ሁሉ ትውልዶች ሁሉ እግዚአብሔር ሰዎችን ሲያስነሳ ለፐርፐዝ ነው። ሰው ሁሉ ምን ለማድረግን ለመስራት፣ በቃ ሰው ሁሉ እንዲሰራ ነው የእግዚአብሔር ፈቃድ በስጋ ከዛ ተወልዶ እንኳን ሰው እንዲሰራ የእግዚአብሔር ፍቃድ ነው። እንደገና በመንፈስ ደግሞ ወገነቸው ወይ ዳግመኛ የተወለደ ነው፣ መጽሐፍ ቅዱሳችን ሲናገር ለመልካም ስራ እንደሆነ ይናገራል። የተፈጠር ነው ለመልካም ስራ ለመስራት። መጽሐፍ ቅዱሳችን በኤፌሶ ምዕራፍ ሁለት ቁጥር 10 ላይ እንደዛ ብሎ ይናገራል። እና የተፈጠር ነው ለመልካም ስራ እንደሆነ ጌታ ኢየሱስ ክርስቶስ፣ ጌታ ኢየሱስ፣ ጌታ አሜን። የእግዚአብሔር ስም የተባረከ ይሁን። እንደዚህ ይላል። እኛ ፍጥረቱ ነንና እንመላለስ ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ የተፈጠርነው ለመልካም ስራ ነው። መልካም ስራ ደግሞ ወገነቼ ወይ መልካምን ማድረግ መልካምን ለሰው ልጆች የሚጠቅም ነገር ማድረግ ለእግዚአብሔር ክብር የሚሆን ለሰው ልጆች ጥቅም የሚሆን ነገር ማድረግ ከሁሉ በላይ ነው። ሰውን ማከብ ትልቅ ስራ ነው። ሰውን መጠበቅ ትልቅ ስራ ነው። ሰውን ማስተዳደር ትልቅ ስራ ነው። ወገነቼ ወይ ሰውን መርዳት ትልቅ ስራ ነው። ሰዎችን ደግሞ ወደ እግዚአብሔር መንግስት ማምጣት ደግሞ ከሁሉ በላይ ነው። የጌታ ስም የተባረከ። ስለዚህ ነው መልካም ስራ። ይሄም ደግሞ የእግዚአብሔር መንግስት ማስፋት፣ እሱም ደግሞ ወንጌል መስበክ ለፍጥረት ሁሉ። ጌታ ኢየሱስ ክርስቶስ ለሐዋርያቶች የሰጣቸው እሱ ነው። ጌታ ኢየሱስ ክርስቶስ እኔ ሄዳለሁ፣ ስራ ይቆማል አላለም። ኖ እኔ ሄዳለሁ፣ ከኔ የበለጠ እናንተ ታደርጋላችሁ ያለው ኢየሱስ ነው። ሐዋርያ ስራ በሐዋርያ መንፈስ ቅዱስ ስራ ነው። በእርግጥ የሰራው መንፈስ ቅዱስ ነው፣ ግን በእነሱ ውስጥ አድሮ የሰራው ማነው? እግዚአብሔር ነው። ማነው? ኢየሱስ ነው። ማነው? መንፈስ ቅዱስ ነው። ጌታ ኢየሱስ ክርስቶስ ትዝ ይላቸዋል። ዮሐንስ ወንጌል ላይ ምዕራፍ አስር አስራ አራት ላይ እንደዚህ ብሎ ተናገረ። ሀሌሉያ። ቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ ሄዳለው። አብ ስለ እኔ ስለ ወልድ እንዲከብር በስሜ የምትለምኑት ሁሉ አድርጋል። ማናቸውም ነገር በስሜ ብትለምኑ አድርገዋለሁ። በእኔ የሚያምን እኔ በእኔ የሚያምን አለ እኔ የማደርገውን ስራ እርሱ ደግሞ ያደርጋል። ኢየሱስ ያላደርገው ምናለ? ይላል መጽሐፍ ሲናገር፣ ዮሐንስ ሲናገር ኢየሱስ ክርስቶስ የሰራውን ስራ ንጻፈው ቢባላል ዓለም ሁሉ ያለው ወረቀትና ቀለም ሊበቃው አይችልም ይላል። ስለዚህ ከዚህ የሚበልጥ ታደርጋላችሁ ነው የሚለን። ደግሞ ማን? ኢየሱስ። እኔ የምሰራውን ስራ እሱ ያደርጋል፣ ደግሞ ከዚህ የሚበልጥ ያደርጋል። ወገኖቼ ሆይ በእኛ ውስጥ ሊያደርግ እግዚአብሔር ይፈልጋል። በአንቺ ውስጥ ሊያደርግ ይፈልጋል። ትልቅ ነገር ሊያደርግ ይፈልጋል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ወገኖቼ በኔና በእናንተ ውስጥ ተገልጦ ሰዎች ሁሉ ወደ እግዚአብሔር መንግሥት እንዲመጡ የእግዚአብሔር ፈቃድ ነው። የተፈጠርንበት ዓላማ ሰዎችን ለማዳን ነው። ፐርፓዝ ይኖረናል። የተለያየ ፋክሽን እናደርጋለን። በተለያየ ስራ ተ አስተማሪ ሊሆን እንችላለን። ወገኖቼ ወይ ሚሽነሪ ሊሆን የተለያየ ጸጋ ተሰጥቶን ደግሞ ልናገለግል እንችላለን። ይሄ ብቻ አይደለም። በአካላችን ወይም ደግሞ በዚህ አለም ሰዎችን ስንመጣ ጊፍት ይዘና ይመጣ ነው። ብቻ አይደለም ጸጋ ስጦታዎች ደግሞ በእኛው ሲጨመሩ ብዙ ጊፍቶች ይዘና ይመጣ ነው። እነዚህ ሁሉ ማሳደግ ማሳደግና ደግሞ በእግዚአብሔር ጊዜ መገለጥ የእኛ ጉዳይ ነው። የመጠበቅ ጉዳይ ነው። በእግዚአብሔር መንፈስ እየተመራን ማድረግ የእኛ ጉዳይ ነው፣ ኃላፊነታችን ነው። በመንፈስ እስከተመራን ድረስ እግዚአብሔር መንፈስ በጊዜው ወገነቸ ወይ ውብ አድርጎ ሁሉን ነገር ያቀርባል። በእኛ ውስጥ ያለውን ጸጋ ለሰዎች ሁሉ እንዲመገቡ ያደርጋል። ሰዎችን ሁሉ ወደ እግዚአብሔር መንግሥት እንድናመጣ ያደርጋል። የዛሬ 20 ዓመት የዛሬ 30 ዓመት ማንም እኔን አልጠበቀም። ወገነቸ ወይ ኢየሱስ ክርስቶስ ግን በእኔ ውስጥ አድሮ ብዙዎቹን ወደ እግዚአብሔር መንግሥት አመጥተዋል። የጌታ ስም የተባረከ ይሁን። ዛሬ ልነግራቸው የሚፈልገው አንድ ነና አንድ ነገር ነው ላስተላልፍ የፈለኩት። እሱ ምንድን ነው? ይሄን የወንጌል ሚሽን አብረን እያገለገልንን በጸሎት በገንዘባችሁ እያገለገላችሁን ያላችሁ እግዚአብሔር ባርካችሁ። ምንም እንኳ ብዙዎቹ በገንዘባችሁ ባታገለግሉ እግዚአብሔር ባርካችሁ፣ ባላችሁበት በጸጋ በጸሎታችሁ ስለምታገለግሉ ኢንካሬጅመንት አለ። በእናንተው ስላለ ኢንካሬጅመንት ስለምጽፉልን እናመሰግናለሁ። ዌብሳይታችን ውስጥ ግቡ ወገኖች። ይሄ የወንጌል ስራ የእናንተም ስራ ነው እና የአባታችን ስራ ነው። የምንሰራው የግል ስራ የለንም። ስለዚህ ገንዘብ ብናገኝ ለእግዚአብሔር መንግስት እናደርገው እንጠብቀዋለን ወገኖቼ ሆይ ባላችሁ ነገር ተዘርጉ። የእግዚአብሔርን ቃል እን ለመስበክ ለማስፋት ወገኖቼ ሆይ ኢንቨስት አድርጉ። አንድ ሰው ወገኖቼ፣ ገንዘብ ያለው ሰው ዝም ብሎ ገንዘቡን ይዞ አይቀመጥም። ገንዘቡን ኢንቨስት ያደርገዋል። በምን ላይ? ወይ በህንፃ ላይ ወይም ደግሞ በተለያየ ንግድ ሙያ ውስጥ ለሚሰማሩ ሰዎች ወይም ደግሞ በተለያየ ካምፓኒዎች በተለያየ ኢንዱስትሪዎች እጁን ያስገባል። ምን ማለት ነው? ያ ሰው እነዛ ሰዎች ሲያገኙ እሱም አብሮ ያገኛል። በእግዚአብሔር መንግስትም ዘሳይም ነው። ገንዘባችሁን በዚህ ኢንቨስት ብታደርጉ ወገኖች በእግዚአብሔር መንግስት ተሸላሚ ትሆናላችሁ። መብራቱ ብሎ ሲጠራ መብራቱ ብቻ አይሸለምም። አብራችሁ የጸለያችሁ፣ አብራችሁ የጸለያችሁ፣ አብራችሁ የረዳችሁኝ፣ ገንዘባችሁ የሰጣችሁ ሁሉ ውሃ እንኳን የሰጣችሁኝ፣ ልብስ የሰጣችሁኝ ለማገለግለው ህዝብ ለወንጌላውያኖች ለምሰራው ወይም ለምደርሰው ህዝብ ገንዘብ የሰጣችሁኝ ልብስ የሰጣችሁኝ ለነዛ ውሃ እንኳን ላቀርብላቸው ትምህርት ቤት የከፈትኩላቸው ሁሉ ለነዛ ሁሉ ኢንቨስት ያደርጋችሁ ወርቃችሁ የሰጣችሁኝ እነዛ ሁሉ እግዚአብሔር አይረሳም። እኔ ልረሳ ይችላለሁ። እኔ ዋጋችሁ ልሰጣችሁ አልችልም። የስራው ባለቤት ግን የዘላለም አምላክ እግዚአብሔር የመከሩ ሰራተኛ ግን እግዚአብሔር ራሱ የሆነው አባታችን ግን ወገኖች ለእያንዳንዳችሁ እንደየ እንደ ደካማማችሁ መጠንና እንደከፈላችሁት እጥፍ አድርጎ ሙሉ ዋጋ ሙሉ ደመወዝን ይሰጣቸዋል። ይህን ላበረታችሁና ኢንካሬጅ ላደረጋችሁ እፈልጋለሁ። ካሁን በፊት ያገለገላችሁ እግዚአብሔር ባርካችሁ። ከዚህም በበለጠ ደግሞ ከዚህ በኋላ ደግሞ በገንዘባችሁም ደግሞ በጸሎታችሁም ደግሞ እንዲሁም ደግሞ በማተሪያል ልትረዱ የምትፈልጉ ሁሉ አድራሻችን ወብሳይታችን ውስጥ ታገኛላችሁ። ዶት ሚኒስትሪ ዶት ኮም ብላችሁ መብራቱ ሚኒስትሪ ብላችሁ ብትገቡ ታገኙታላችሁ። ወብሳይታችን አለ። እንደገናም ደግሞ ፌስቡካችን አለ። በዚህ ፌስቡክ ደግሞ ምናልባት ለየት ያለ የስተት ሰዎች አስገብተው ገንዘብ ይጠይቃሉ። ወደ 120 በላይ እኔ እንደጠየቁ አድርገው ነው ያቀረበላችሁ። እንዳትቀበሏቸው እሱን አደራ። በዚሁ አጋጣሚ ናገር። ሌላ ፌስቡክ አለን። እሱም ደግሞ መብራቱ ሚኒስትሪ ብላችሁ ብትገቡ ታገኙታላችሁ። እንልክላችኋለን በዚህ አድራሻ እዛ ወብሳይታችን ውስጥ ታገኘታላችሁ እና እንድጸልዩልን እንፈልጋለን። እስካሁን እንግዲህ ጌታ ረድተውን እነዚህን ሀያ አራት የወንጌል የሚሽን ስራ ሰርተናል። በኢትዮጵያ ላይ በሰሜኑ፣ በደቡብ፣ በምስራቅ፣ በምዕራብ ኢትዮጵያ ወንጌል በማዳረስ እግዚአብሔር መንፈስ ልኮን ለእያንዳንዱ ምሪት እየሰጠን ቃል እየሰጠን እግዚአብሔር አምላክ ረድተውናል። ጸጋው ምረቱ በስቶልን እዚህ አድርሰናል። አሁን ደግሞ ሀያ አምስተኛውን የወንጌል ሚሽን እናደርጋለን። ኦ ሃሌሉያ! ይሄ ማን ነው? ከላይ ነው እንጂ ሰው ከላይ ካልተሰጠው አንዳች ሊቀበል አይችልም። ሀያ አምስተኛ እነ ሐዋርያ ጳውሎስ እኮ አንደኛ አይደል? አንደኛ፣ ሁለተኛ፣ ሶስተኛ ሂደው ነው በአራተኛው የሉም እኮ ወገኖቼ። እኛ ጸጋ ተሰጥቶን ነው። ይሄ ብቻ አይደለም፣ ቴክኖሎጂን እግዚአብሔር አቅርበውልን ነው። ከነሱ በበለጠ ወንጌል የምናዳርስበትን መንገድ ሰጠን። አይሮፕላን፣ መኪና ሰጠን፣ እግዚአብሔር በሄድንበት ሁሉ ባቡር ሰጠን። በዛ ሁሉ አልፈን እንሄድና ሰዎችን ደርሳለን፣ ደርሰን እንመጣለን። በህይወት ወገኖቼ፣ ጌታ እየረዳ እና እግዚአብሔር አምላክ ካውሬዎች ከነዚህ ከሽፍቶች ሁሉ ጠበቀን። እና በሽታዎች ነበሩ፣ ሞቶች፣ ብዙ ሞቶች ነበሩ። ከነዚህ ሁሉ አስመልጦን በህይወት አኑሮን፣ አሁን ደግሞ እንሰራለን የጌታን ስራ። ጌታ ቢፈቅድ በኢትዮጵያ ምድራችን ላይ በደቡብ ኢትዮጵያ፣ በሰሜን ኢትዮጵያ፣ በምስራቅ ኢትዮጵያ፣ በተለያየ እግዚአብሔር በከፈተልን በር ወንጌል ለማዳረስ በብዙ ሺህ የሚቆጠር ሰዎች እስር ቤት ውስጥ አሉ። እነሱም ወንጌል ለማዳረስ ወንጌል እንደርሳቸዋለን፣ መጽሐፍ ቅዱስ እንሰጣቸዋለን። ለእነሱም ገንዘብ ያስፈልጋል፣ ልብስ ያስፈልጋቸዋል፣ ምግብ እንትን ያስፈልጋቸዋል። ማተሪያል እንደ ሳሙና ነገር የተለያየ ነገር ያስፈልጋቸዋል። መጽሐፍ ቅዱስ ከሁሉ በላይ መጽሐፍ ያስፈልጋቸዋል። ይሄ ብቻ አይደለም። እንደገና ደግሞ ወገኖቼ፣ በገጠር ውስጥ ላሉ ትምህርት ቤት ያስፈልጋቸዋል። ውሃ ያስፈልጋቸዋል። ዝም ብለን ቃል ብቻ አልነግራቸውም አንነግራቸውም። ልብስ የሌላቸው ሰዎች አሉ። ልብስ ያስፈልጋቸዋል። ሜዲሲን ያስፈልጋቸዋል። ለእነዚህ ሁሉ ማተሪያል ገንዘብ ያስፈልጋል። ስለዚህ እናንተን ጌታ እየጠየቃችሁ ያሉ ሊባርካችሁ ፈልጎ ነው እንጂ ልመን አይደለም። እኔ አለምንም ደግሞ ለምኝም አላቀም። ጌታም ደግሞ አላሳፈረኝም። ወደፊትም አላፍርም። ምክንያቱም ለእኔ አትስጡኝ፣ ለእግዚአብሔር መንግስት ግን ስጡ እያልኩ ነው። ጌታ ይሱ ይባርካችሁ። ሌላው ምንድን ነው? ጌታ የሰጠን ቃል አለ በኢሳያስ ምዕራፍ 40 ወይም 6 64 ላይ የሰጠን ቃል በዚህ ቃል መሰረት ለሶስት ለሁለት ሳምንት ጾም ጸሎት ነበርን ነበር ይሄን ይሄ 25ኛ ወንጌል ጉዞ ጌታ ምን ትላለህ በሚል እግዚአብሔር ግን የተናገርን ተስፋ ቃል አለ። ክብር ላይ ኢየሱስ ይሁን እና እንደዚህ የሚል ምሪት ሰጥቶናል። እና ምዕራፍ 64 ቁጥር 3 ላይ እንደዚህ ይላል፣ ያልተጠባበቅ ነውን የክብርን ስራ ባደረክ ጊዜ ወርደ ተራሮችን በፊትህ ተንቀጠቀጡ ይላል። እግዚአብሔር ወገኖች፣ ክብሩን ሊገልጥ ሲፈልግ በሲና ተራራ ላይ ሙሴን ተገለጠለት ይላል። 40 ቀን 40 ሌሊት እዚያ ነበር ይላል። እግዚአብሔር ዛሬ ከተራሮች ጋር ጉዳይ የለውም፣ ከአንተ ጋር ነው ካንቺ ጋር ነው ጉዳዩ። ባንተ ላይ ባንቺ ላይ እግዚአብሔር በእኔ ላይ ይወርዳል። ሃሌሉያ! በምናገለግለው ህዝብ ላይ ይወርድና የሰዎችን ልብ፣ የሰዎችን ተራራ የሆነ ልብ እግዚአብሔር ያቀልጠዋል። ምን ያደርገዋል? ምን ያደርገዋል? ይፈውሰዋል፣ ይለውጠዋል፣ ደላላ ያደርገዋል። ይለወጣሉ ሰዎች ይለወጣ አይለወጡም አትበሉ፣ ይለወጣሉ። የእሱ አይለወጥም፣ አይፈወስም፣ እሱ አያምንም አትበሉ፣ ኖ ያምናል። ሲያምን ወገኖቼ ወይ ይለወጣ ሲለወጠ፣ ወገኖቼ ወይ ይፈወሳል። ሲፈወስ ሪቫይቫል ይሆና፣ እሳት ይነዳል። ክብር ለጌጥ ይቀልጣላ፣ ትሑት ይሆናል፣ የዋ ይሆናል፣ ፎስ ይሆናል ህይወት ይበዛለታል። ለዛ ሰው እግዚአብሔር ወገኖቼ ወይ ለዛች ነፍስ እግዚአብሔር ለአንድ ሰው ለአንድ ነፍስ ኢየሱስ ክርስቶስ ግድ ብሎት ወደ ሰማሪያ መንገድ ሊሄድ ግድ አለ ይላል። ስለዚህ ሰማርያ አንዷን ሴት ነካት። እሷን ሲነካ ወገኖቼ ከተማውን ይዛለት መጣች ለኢየሱስ። ዛሬ ወገኖቼ በዚህ ጉዟችን ብዙ ሚሊዮኖች ብዙ ሺዎች ወገኖቼ ወይ ጌታን ይፈልጋሉ። ስለዚህ እግዚአብሔር ወገኖቼ ማን ያውቃል ብዙ ሺዎች ማን ያውቃል ብዙ አስር አስር ሺዎች ወደ ጌታ መንግስት ሊመጡ ይችላሉ። ሙታን ይነሳሉ፣ ዕውሮች ይበራሉ፣ ሽባዎች ይተረተራል፣ አጋንንት ከሰው ልጆች ይወጣሉ፣ ሰዎች ከተለያየ ደዌና በሽታ ነፃ ይወጣሉ። ወገኖቼ ወይ ይሄን በዘመኔ አይቻለሁ። ሙታን ሲያስነሳ አይቻለሁ። ወገኖቼ ዕውሮችን ጆሮቸውን ሲከፍት አይቻለሁ። ሆዳቸው በቃ እንደዚህ የተነፋ ሆዳቸው ሲመለስ አይቻለሁ። ጎይተራቸው ሲፈወስ የሞተ ልጅ በውስጣቸው የተፈወሱ ወገኖቼ ወይ የደከሙ የብረቱ በጨለማ የነበሩ ከተሞችና ገጠሮች ህያዋን ሆነው ዛሬ ክርስቲያን ሀገር የሆኑ ሃሌሉያ። ይህ ሁሉ በጸሎታችን የተገኘ ነው። ወገኖች ወንጌል ስራ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ይሄን ወንጌል ይዛችሁት ሂዱ። ወንጌል ምንድን ነው? ወንጌል ህይወት ነው። ህይወት ነው። ወንጌል ምንድን ነው? ጤና ነው። ወንጌል ብልጽግና ነው። ወንጌል ደስታ ነው። ወንጌል ሰላም ነው። ወንጌል ያበረታል። ወንጌል ያጸናል። ወንጌል ያቆማል። ወንጌል ወገኖች ከእግዚአብሔር ጋር ያኖራል። ወንጌል ወገኖች ለትውልድ የምንሰጠው ወንጌል ነው። አገርን ሰላም ይሰጣል። ወንጌል ምድርን ይፈውሳል። ወንጌል መርገም ይሰብራል። ወንጌል የጨለማን ስራ ያፈርሳል። ወንጌል ህይወት ነው ወንጌል። ኢየሱስ ነው ወንጌል። ያው ነው ክብር ለጌታ ይሁን። ለዚህ ነው ጌታ ኢየሱስ ወንጌልን እነሆ ምን አድርጉት? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ምን አድርጉት? ሰበኩት። የሚሰበክ ነው የሰጠን ወንጌል፣ የሚሰበክ ነው የሚቀመጥ አይደለም ወገኖቼ። ሀብት ነው ወገኖቼ ወይ፣ የሚዘረዘር ነው ለትውልድ ሁሉ የሚተላለፍ ነው። አሜን። ልጆቼ ተቀብለዋል። ነገ እኔ ባልኖር እነሱ ይዘውት ይሄዳሉ። አምናለሁ። ጌታ ኢየሱስ ይሄን ያደርጋል። ወገነቼ ወይ እኛ ህያዋን ስለሆንን ወገነቼ ወይ አንጠፋም። ለምን የማይጠፋ ዘር ቃል ተወልደናል የማንጠፋ ሰዎች ነን። ቃሉ ህያው ነው። ወንጌል ህያው ነው። ህያው ያደርጋል ኢየሱስ ጌታ ነው። ለዚህ ነው ማርቆስ ምዕራፍ 15 16 16 15 ላይ እንደዚህ ብሎ ይላል እንዲህ ማላቸው ይላል ዋው እንዲህ ማላቸው፣ ወደ ዓለም ሁሉ ሂዱ። ወዴት ሂዱ? ወደ ዓለም ሁሉ። ወዴት ሂዱ? ወደ ኢትዮጵያ ከተሞች ብቻ ነው? ገጠሮችም፣ ወደ ገዳማት ሂዱ። ወደ ሰሜን ሂዱ። ወደ ትግራይ ሂዱ። ወደ ኤርትራ ሂዱ። ወደ አርማጭ ወልቃይ ጠገዴ ሂዱ። ወደ ቤልሻንጉል ሂዱ። ወዴት ሂዱ? ወደ ደቡብ ኢትዮጵያ በጂማጂ ሻሻ ሂዱ። ወደዛ ሂዱ። ወዴት ሂዱ? ወደ ቦዲ ወደ ሙርሲ ወደ ባጫ ወደ ሱርን ወደ ወደ ወደ ሱርናም ወደ ማይጸመር ወደ በቃ ወደ ማይጫው ሄዱ ወደ ሀረር ሂዱ ወደ ድሬዳዋ ሄዱ ወደ አፋር ሂዱ እያለን ነው። አዲስ አበባ ብቻ ተቀመጡ አላለን። ኖ ከአውስትራሊያ ወደ አቦርጅኖች ሂዱ ነው የሚለን። ወደ ከተሞች ሂዱ ወደ መድረክ ሂዱ አላለን። ወደ ቸርች ሂዱ አላለን። ወደ ጠፉት ሄዱ ነው ያለን። ወደ ጠፉት ነው ጌታ ሄዱ የሚለን። ወደ አሜሪካን ብቻ ወደ ዋሽንግተን ዲሲ እግዚአብሔር ብቻ አይልከንም። ወደ ዛሜን እዛም አሉ፣ እውነት ነው፣ ሰዎች አሉ እዛ። ግን ወደ ጠፉት ሰዎች ሄዱ ነው የሚለን። ዶላር ወዳለበት ሄዱ አላለን። እኛ ወደ ምን ከብርበት፣ አይደል? ወደ ምን ሞትበት ሂዱ ነው። አያችሁ? ዳዊ ማለት ሙሴ ሲላክ ወደሚፈለግበት ምድር ወደ ግብፅ፣ ልክሃለው አለው። እንዴ እንዴት እኔ እሱ፣ አልጠበቀም። ወደዛ ሂድ። ምክንያቱ ገሎ ነው የመጣው ይሄ ሰው በነፍሰ ገዳይነት ይፈለጋል። ኖ ሂድ አለው። ሲሄድ ግን ቢተወደድ አድርጎ ሾመው። ሃሌሉያ! ሲሄድ ግን ተአምራትን በማድረግ ግብፅን ተአምራት በማድረግ እነሆ ጠንቋይ አስማተኞችን እነሆ አሳፍሮ እግዚአብሔር እነሆ ለአራት መቶ ሰላሳ ዓመት በባርነት የነበሩትን ሰዎች ነፃ ወጣ ለምን እግዚአብሔር ሲልካችሁ ነፃ አውጪ ትሆናላችሁ እግዚአብሔር ሲልካችሁ በታላቅ ክብርና በታላቅ ስልጣን ትገባላችሁ የመናፍስቱን ኃይል ሁሉ እነሆ ትመታላችሁ ለምን እግዚአብሔር ስለ እናንተ ይዋጋል እግዚአብሔር ስለ እኛ ይዋጋል ስለዚህ ነው ሂዱ ያለን ስንሄድ ወገኖቼ ወይ ለጤንነታችንም ጤና ነው ወገኖቼ ወይ ሰውነታችን ስፖርትም ይሰራል በዛው ተራሮች እንወጣለን እንወርዳለን። ቀናትን እንጓዛለን። አዎ ማይስማማን ነገር ሊኖር ይችላል። ግን በዛ ሁሉ ጸጋ ተሰጥቶን ጥበቃ ተደርገውልን መላእክቶች አብረውን ይሰራሉ። እኛ ብቻ እንሰራ፣ መንፈስ ቅዱስ ይሰራል፣ መላእክቶችም ይሰራሉ፣ እኛም እንሰራለን ከጌታ ጋር። ሰዎች ይድናሉ። ሰዎች ወንጌል ስንሰምክላቸው ያምናሉ። ያን ጊዜ ዘላለማዊ ይሆናሉ። እንጸልይላቸዋለን ብቻ አይደለም፣ በአ በወልድ መንፈስ ቅዱስ በውሃ እናጠምቃቸዋለን። ደቀ መዛሙርቱ ይሆናሉ። ቸርች እንከፍትላቸዋለን። ከዛም ደግሞ የሚያስተምሯቸውን እንሰጣቸዋለን። ምን ደመወዝ እንሰጣቸዋለን። ገንዘብ ይሰራል ማለት ስለዚህ ገንዘብ ያገለግለናል። ስለዚህ ወንጌላዮችን ለማሰማራት ገንዘብ ያስፈልገናል። ስለዚህ በብዙ ሺህ በተለይ በጂም ማጂ ሻሻ ብታየው በጣም ያሳዝናቸዋል። እዛ ምድር ላይ ብዙ ህዝቦች ያለ ጌታ ይኖራል። በጠላት ታስረው በጨለማ ውስጥ ያሉ፣ ራቁታችን የሆኑ በጣም በጣም ብዙ ህዝቦች አሉ 16 ብሔረሰቦች፣ አሁን 58 ብሔረሰቦች ናቸው ደቡብ ኢትዮጵያ ውስጥ ያሉት። እነዚህ ሁሉ ገና አልተደረሱ። ምስራቆች ይጠብቁናል። ናፋር ይጠብቁናል ሐረርጌ ይጠብቀናል። ሐረር ይጠብቁናል። ወገኖቼ ወይ ብዙ አገሮች እነ ትግራይ ይጠብቁናል። አርማጭሆ ወልቃይት፣ ጠገዴ ይጠብቁናል። ወደ ጉሙዝ ብሔረሰቦች ቤንሻንጉል ይጠብቁናል። ወገኖቼ ወይ ምዕራቡ እንዳለ እንዳለ ገና ነው ወገኖቼ ወይ እኛ ደርሶናል ብለን በቃ እኛ እንጨፍራለን ብቻችን በአዲስ አበባ ኖ ወይ ኖ ወይ አናድርገው ወገኖቼ ወይ እዛ ቤዛችን አድርገን ሚሽን ለምሽን እንነሳ ጌታ ከኛ ጋር ይሰራል። አሜን። ጌታም በሚሄዱበት ሁሉ ቃሉን ያጸናላቸው ነው። እነርሱም ወጥተው በስፍራዎች ሁሉ ሰበኩ። ጌታም ከእነሱ ጋር ሆኖ ይሰራ ነበረ፣ በሚከተሉት ምልክት ሁሉ ቃሉን ያጸናላቸው ነበረ። የጌታ ስም የተባረከ ይሁን። ስለዚህ ወንድሞች፣ እናቶቼ ዛሬ ለማሳሰብ የፈለኩት እኔም እናንተ ወክዬ ወደ ኢትዮጵያ እሄዳለሁ። ደቡብ ላይ፣ ሰሜን ላይ፣ ምስራቅ ላይ፣ ጌታ በላከኝ ከተሞች ላይ፣ ገጠሮች ላይ ወንጌል ሰብካለው እንድጸልዩልኝ አደራ እላለሁ። ይሄ ሁለት ሺህ ሃያ አምስት ወገኖች ሆይ የድል ዓመታችን ነው፣ የክብር ዓመታችን ነው። እግዚአብሔር ከፊታችን ወጥተዋል። ስለዚህ ነገሮች ተራሮች ሁሉ ይናዳሉ። ኢትዮጵያ ኤርትራ ይፈወሳል። በምድሪቱ ሁሉ በመንገባበት ሁሉ የጨለማው ስራ ሁሉ እናፈርሳለን። ወንጌልን የእግዚአብሔር መንግሥትን ሰብካለን። ሰዎች አምነው ይድናሉ። ሰዎች ነጻ ይወጣሉ። ለእግዚአብሔር ክብር ይመጣል። እኛም ደስ ይለናል። ነፍሳቶች በመምጣታቸው በመዳናቸው በሰማይ ታላቅ ዋጋ ብድራት ይጠብቀናል። ስለዚህ ጌታ ይባርካችሁ። በጸሎታችሁ ተጋደሉልን በገንዘባችሁ አገልግሎታችሁ ትረዱን ወደፊትም እግዚአብሔር ያብዛችሁ፣ እግዚአብሔር ይባርካችሁ። ደግሞም ታስቡን ዘንድ ጸለይን። ጌታ ኢየሱስ ይባርካችሁ። አባት እናመሰግናሃለን። ከእህቶቼ ከወንድሞቼ ጋር ይህን ሀያ አምስተኛው ጉዞ እንድንጓዝ ደግሞ አብረህን ስለምሰራ መንፈስ ቅዱስ ተባረክ። አንተነህ አዛዡ አንተነህ መሪው አንተነህ እንጠሩ እኖ ጄኔራል መንፈስ ቅዱስ አንተ ምራን ቀባን ጌታ፣ በልዩነት እነሆ። እግዚአብሔር የናዝሬቱ ኢየሱስ በመንፈስ ቅዱስና በኃይል ቀባው፣ እሱ መልካም እያደረገ በዲያብሎስ የታሰሩትን እየፈታ ዞረ፣ እግዚአብሔር ከእርሱ ጋር ነበር ተብሎ ጽፏል። አንተ ከእኛ ጋር ከሆንክ እናሸንፋለን። ጌታ መንፈስ፣ አንተ ምራን። አንተ ሳት መራን አንወጣም። አንተ ምራን። የሰጠን ተስፋ ይፈጸማል። እናምናሃለን። ወንድሞች ቶቼን ባሉበት ባርክ፣ በጸሎታቸው እንዲረዱን እ ገንዘብ እነሆ እግዚአብሔር በረግ እንድትከፍት እነሆ፣ ገንዘብ ለሰዎች ሁሉ እንድንሰጥ እነሆ፣ ድሆች እንድናበላ እናት አባት የሌላቸውን ትምህርት ቤቶች እንድሰራላቸው እንድንከፍትላቸው ለብዙዎች በረከት አድርገን በብዙ ጸጋ በብዙ ክብር ለአንተ ክብር ይሁን፣ በኢየሱስ ክርስቶስ ስም አሜን። መጽሐፍ ቅዱሳችን ሲናገር አስቀድማችሁ የእግዚአብሔር መንግሥት ጽድቁን ፈልጉ፣ ሁሉ ነገር ይጨምርላችኋል ስለሚል እግዚአብሔር እናመሰግን። ከዚህ በኋላ ወንጌል እንጂ ገንዘብ አይደለም የምንሰብከው። ኢየሱስን ሰብከን እናልፋለን። ቃሉን ስበክ በጊዜውም አለ ጊዜውም ተናገር ይላል። ስለዚህ እንናገራለን። እናንተም ጸልዩልን። ጌታ ቃሉን ያጸናል። ጌታ ኢየሱስ ይባርካችሁ። ሰላም ሆኖ ስመለስ ደግሞ በጌታ ጊዜ በእግዚአብሔር በረከት ተሞልቼ ጌታ የሰራውን ምስክርነት አካፍላችኋለሁ። ተባረኩልኝ። ጌታ ኢየሱስ ከእናንተ ጋር ይሁን። አሜን።